አሁን ደግሞ አሁናዊ የአዲስ አበባ የትራፊክ እንቅስቃሴ ምን ይመስላል ስንል ምልከታ የምናደርግበት ነው። በተወሰነ መልኩ በሁለት መንገድ እንግዲህ አንደኛ የጉግል ማፕን በመጠቀም እንዲሁም የካሜራዎቻችን ሌንሶች ቦግ ተግ ብለው ኢምፔሪያል አካባቢ ኢምፔሪያል እንግዲህ መስቀለኛ መንገድ መሆኑ ይታወቃል። ከላይ ከመገናኛ የሚመጣ እስከ ታች ቃሊቲ ድረስ የሚሄድ ልክ እንደዛው ወደ 22 ወደ ኤርናሞል የሚሄደው እና በአንጻሩ ወደ ገርጂ ሮባ የሚሄደው መንገድ እንደሆነ ይታወቃል። ቅድሚያ የምናደርገው የጉግል ማፕን ይሆናል። እንግዲህ አሁናዊ የአዲስ አበባ የትራፊክ ፍሰትን መለስ ብለን በተወሰነ መንገድ ስናይ እንግዲህ አረንጓዴ መስመር የሚያሳዩት ቀለም የሚያሳዩት አብዛኛው ክፍት የሆኑ መንገዶች ናቸው። ቢጫዎቹ ደግሞ በተወሰነ መንገድ የክራውድድ የሆነ ወይም መዘጋጋት በተወሰነ መንገድ ያለበት፣ ቀዩ ደግሞ በጣም የትራፊክ ፍሰቱ መጨናነቅ እንዳለበት የሚያሳይ መሆኑን ማወቅ፣ ማየት፣ መገንዘብ ይቻላል። እንግዲህ አሁን እዚህ አምስት ኪሎ አካባቢ ብሔራዊ ሙዚየምን ይዘን እንግዲህ አምስት ኪሎ በፒያሳ አድርጎ ወደ አዲሱ ገበያ አካባቢ ሲሄድ አብዛኛው አረንጓዴ የሚታይና ሰላማዊ ጤናማ የሆነ ፍሰት እንዳለ ያሳያል ይችላል በአንጻሩ ከዚሁ ደግሞ ወደ ጳውሎስ ሆስፒታል ስንሄድ ከተወሰኑ አካባቢዎች ውጭ ክፍት የሆነበት ሁኔታ መንገዱን መመልከት ማየት ይቻላል። እስከ የጉለሌን እጽዋትን ይዞ እስከ ላይ ድረስ መንገዱ ክፍት እንደሆነ ያሳያል። ከአዲስ አበባ ካሉ አጎራባች አካባቢዎችም ክፍት ነው። በዚህ ሳይድ አዲስ ከተማ አካባቢ በርካታ የንግድ እንቅስቃሴዎች ያሉበት የሰዎችን ፍሰት ያለበት ነው። አዲስ ከተማ አካባቢ መርካቶን ይዞ ወደ ሰባተኛ አካባቢ በተወሰነ መንገድ እንግዲህ የሚያሳይበት ሁኔታ አለ። ወደ አማኑኤል ሆስፒታል አካባቢ በአንጻሩ ስናይ ደግሞ ክፍት ነው በሁለቱም መንገድ በሚባል ደረጃ። ወደ ታች ወደ ልደታ አደባባይን ይዘን ስንሄድ ደግሞ ከመስቀል አደባባይ የሚመጡ መኪኖችም ሊሆኑ ይችላሉ። ከሜክሲኮ የሚሄዱ መንገዶች የተወሰነ የተዘጋጉበት በአንደኛው መንገድ በተለይ ወደ ልደታ ከመስቀል አደባባይ ወደ ልደታ የመዘጋጋት ነገር አለ። በአንጻሩ ከልደታ ወደ መስቀል አደባባይና ወደ ሌሎች አካባቢዎች ዋንዌይ በሁለቱም አቅጣጫ በአንድ አቅጣጫ በተለይ ቀይ የሚያሳይበት ሁኔታ አለ። ከመስቀል አደባባይ በተቃራኒው ደግሞ ክፍት የሆነበት ሁኔታ አለ። ከአራት ኪሎን ይዘን ብሪቲሽ ካውንስልን ይዘን እስከ መገናኛ አካባቢ ስንሄድ ደግሞ በተወሰነ ያው እንደ ወትሮ ሁሉ ብዙ ጊዜ ሾላ ገበያ ሾላ አካባቢ ብዙ ጊዜ መዘጋጋት ነገር አለ። ቀይ የሚያሳየው ይሄን ነው። ካሳንቺስም በአጠቃላይ ከመስቀል አደባባይ ወደ ካሳንቺስ የሚሄዱ መንገዶች እንግዲህ ይታያል፣ በዚህ ዝግ የሆነበት ሁኔታ አለ። በተለይ ከዚህኛው ጉርድ ሾላን ይዘን እስከ ላይ ድረስ ከመገናኛ በአንጻሩ ስንመለስ ግን በተወሰነ መንገድ የትራፊክ እንቅስቃሴው ሰላማዊና ጤናማ መሆኑን የሚያሳይበት ሁኔታ አለ። እንግዲህ በርካታ የአዲስ አበባ አካባቢዎች አሁን ላይ ሰዎች ከስራና ከተለያዩ ከዋሉባቸው አካባቢዎች ወደ መኖሪያ ቤታቸው ወደ ተለያዩ አካባቢዎች የሚመላለሱበት ወይም ደግሞ የሚመለሱበት ሰዓት መሆኑ ይታወቃል። ጎሮ አካባቢ፣ የረር አካባቢ በአንጻሩ በአንደኛው መስመር ክፍት ነው። ወደ ሰፈር አካባቢ የሚሄደው መንገድ ደግሞ ዝግ የሆነበት ሁኔታን ያሳያል። ጉርድሾላ አካባቢ እስከ አያት ድረስ ስንሄድ ደግሞ ያው ብዙዎቹ መኪኖች እንደ ወትሮ ሁሉ አሁንም ቀይ የመዘጋጋት ነገር አለ። በአንጻሩ ወደ ኮተቤ ላምበረት የሚሄደው መንገድ ደግሞ ክፍት ነው። በሁለቱም አቅጣጫ አልፎ አልፎ ቢጫ የተወሰነ ካልሆነ በስተቀር ብዙዎቹ ክፍት ሆነው የሚታዩበት ሁኔታ አለ። እንግዲህ በርካታ አካባቢዎች የአዲስ አበባ ሰላማዊ ፍሰት እንዲኖርና ወታችሁ ትገቡ ዘንድ ያሰባችሁት ያለማችሁት ቦታ ትደርሱ ዘንድ መልካም ምኞታችን ነው። ከዚህ በተጨማሪ ታዲያ ኢምፔሪያል አካባቢ መለስ ብለን ስናይ አሁን ላይ ይህን ይመስላል። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ኢምፔሪያል አካባቢ በተለይ ከመገናኛ አካባቢ ከላይ የሚመጡ አሉ እስከ ቃሊቲ ማሰልጠኛ ድረስ ቦሌ ሚካኤልን ይዞ ካዲስኮን ይዞ ሳሪስ አዲስ ሰፈርን ይዞ እስከታች ድረስ የሚወርድ መንገድ ነው። በተለይ ስፔሲፊከሊ ወይም እዚሁ ቦታ ላይ ኢምፔሪያል አካባቢ ስናይ፣ ይሄ ከላይ ከመገናኛ የሚመጣ ነው። ወደ ታች ቦሌ ሚካኤልን ይዞ ቦሌን ይዞ ቦሌ ሚካኤልን ይዞ ሳሪስ ድረስ የሚሄድ መንገድ ነው። በአንጻሩ ይሄኛው መንገድ ደግሞ ወደ 22 እንግዲህ 24 ቀበሌ ድረስ የሚሄድ ነው። ይሄ ደግሞ ወደ ገርጂ ሮባን ይዞ የሚሄድ ነው። በተወሰነ መንገድ ታች ላይ ወደ ገርጂ ሮባ መለስ ብለን ስናይ እንደዚህ በተወሰነ መንገድ የተዘጋጋበት ሁኔታ አለ። ከላይ ግን ቢጫ ያሳያል። እንግዲህ ወደ ዳጊ ስፓ አካባቢ ፕሮፌሽናል ሚሴ እነዚህ ያሉበት አካባቢ ኢምፔሪያል አካባቢ የተለያዩ እንግዲህ ቦታዎች ያሉበት ነው። ገርጂ አልባ ስልሳ ኮንዶሚኒየም አካባቢ ያለበት ነው። እንግዲህ እንደምንመለከተው ይሄን ያሳያል። ታዲያ የካሜራዎቻችን ሌንሶች ሪፖርተራችንን መለስ ብለን ልንጠይቅ ነው። ምን ያሳያል አሁናዊ የትራፊክ ፍሰቱ ኢምፔሪያል አካባቢ ምን ይመስላል ስንል መለስ ስብለን ልናይ ነው እስቲ። በቀጥታ ከኢምፔሪያል አካባቢ እንግዲህ ታምሩ ደምሴ ሪፖርተራችን ይገኛል። ታምሩ እንደምን አምስተዋል። አንተ የምትገኝበት አካባቢ እንግዲህ በጣም በኮሪደር ልማቱ በጣም ሰፊ የሆነና ከአማሩ የአዲስ አበባ አካባቢዎች አንዱ ከመገናኛ እስከ ቀጥታ ቦሌ ድረስ የሚሄደው መንገድ እንደሆነ ይታወቃል። እዛ አካባቢ እንግዲህ በርካታ የትራፊክ መጨናነቅ ከዚህ ቀደም እንደነበረ የምናስታውሰው ነው። አሁን ግን መንገዱ እንግዲህ ከላይም አለ፣ ከታችም አለ፣ ወደ ገርጂ የሚሄዱ አሉ፣ ከላይ ከመገናኛ የሚመጡ ወደ ቦሌ የሚሄዱ አሉ።

አመሰግናለሁ እንደምን አመሻችሁ፣ ውድ ተመልካቾቻችን። እንግዲህ ቀደም ሲል እንደተገለጸው በአሁኑ ሰዓት እዚህ ኢምፔሪያል አካባቢ እንገኛለን። ይህ ስፍራ እጅግ በጣም በርካታ የሆኑ ተሽከርካሪዎችን የሚያስተናግድ ስፍራ ነው። በተለይ በስራ ሰዓት መግቢያና መውጫ አካባቢ ከፍተኛ የሆነ ቁጥሩ እጅግ ከፍተኛ የሆነ ተሽከርካሪ የሚመላለስበት ስፍራ ነው። በተለይ ቀደም ሲል የኮሪደር ልማት ስራው በዚህ አካባቢ ሳይከናወን እያለ እጅግ በጣም ረጃጅም የሆኑ የትራፊክ መጨናነቆች የሚስተዋሉበት ስፍራ ነበር። ቀደም ሲል እንደተገለጸው ከመገናኛ በዚህ በኢምፔሪያል አድርጎ ቦሌ ነቅቶ ወደ ሳሪስ እንዲሁም አቃቂ የሚደርሰው መስመር እንዲሁም ደግሞ ከ24 ወደ ገርጂ ሮባ የሚሻገረው መስቀለኛው ስፍራ እጅግ በጣም በርካታ የሆኑ ተሽከርካሪዎች ተጨናንቀው የሚቆሙበት ስፍራ ነበር። የኮሪደር ልማቱ ስራ ከተሰራ በኋላ አሁን ከጀርባ የምትመለከቱት ሃይብሪጅ ከተሰራ በኋላ ግን ሰፊ መሻሻሎች የመጣበት ሰፊ ለውጦች የታዩበት ስፍራ ነው። እንግዲህ በአሁኑ ሰዓት ደግሞ ምን አይነት እንቅስቃሴ አለ ስንል የቦሌ ክፍለ ከተማ የትራፊክ ፖሊስ ቁጥጥር ቡድን መሪ የሆኑት ኢንስፔክተር ሽመልስ ከበደ እዚህ አጠገቤ ይገኛሉ። ከእሳቸው ጋር ቆይታ የምናደርግ ይሆናል። አመሰግናለሁ ኢንስፔክተር። እስኪ በአሁኑ ሰዓት ያለው የትራፊክ ፍሰት እዚህ ኢምፔሪያል አካባቢ ምን ይመስላል? እሺ፣ አመሰግናለሁ። አዎ፣ ቀደም ሲል አንተም እንደገለጽከው እውነት ለመናገር ከዚህ በፊት ኃይለኛ መጨናነቅ ክራውድ የነበረበት ቦታ ነው። በአሁኑ ሰዓት ግን ኮሊደሩ ልማቱ ከተፈጸመ ከተከናወነ በኋላ ግን እንደምታዩት መንገዱ በጣም ነፃ ሆኖ የእኛንም ስራ ያቀለለልን የትራፊክንም እና በጣም አሪፍ ነው። መንገዱ እንደምታዩት ምቹ ነው። አሁን በአሁኑ ሰዓት ክራውድ የነበረው በአሁኑ ሰዓት እንደምታዩት መንገዱ ላይ ክፍት ነው። ዙሪያው ሁሉም ክፍት ነው። እናመሰግናለን። ነው ነው በአጠቃላይ አሪፍ ነው የፍሰቱ ሁኔታ በአሁኑ ሰዓት ማለት ነው፣ እዚህ ያለንበት ቦታ በጣም ጥሩ እንግዲህ በዚህ ዙሪያ ያለውንም አካባቢ መረጃ ትሰበስባላችሁ ና እንደ አጠቃላይ ለአሽከርካሪዎችና ና ለተመልካቾቻችን ምን መልእክት አለሁት? እሺ አመሰግናለሁ። ያው እንግዲህ እዚህ እንደ ክፍለ ከተማችን እንደ ቦሌ ክፍለ ከተማ እዚህ ቦታ በጣም ፍጥነት አለ። ከፍተኛ አደጋዎች ይከሰታሉ። አንዳንዴም አልፎ አልፎ ያው የሞት ሁላ አለ። እንግዲህ አሽከርካሪዎች በዚያው አጋጣሚ መልእክቴን የማስተላልፈው አንደኛ እዚህ ቦታ ስትደርሱ ፍጥነታቸውን በመቀነስ ቀስ ብላችሁ መንገዱን መጠቀም ነው፣ በአብዛኛው ማለት ነው። እንደው በዚሁም መረጃ ለመስጠት ያህል እንደ ክፍለ ከተማችን ይሄን እንደዚሁ መንገድ ለመስራት መንግስት እየሰራ ነው። ከቦሌ ብራስ እስከ አትላስ ኤርናሞል ዙሪያ አሁንም መንገድ እየተሰራ ነው። በዛ አካባቢ አሽከርካሪዎች ባይመጡና ባይጠቀሙ፣ ሌላው አማራጭ ቢጠቀሙ የተሻለ ነው የሚል መልእክት አስተላልፋለሁ። እንደዚሁ ምቹ መንገድ ለመስራት ያው መንግስት ቀን ከሌሊት እየሰራ ነው። ይህንን አንደኛ የእኛንም ስራ እያቀለለልን ነው። እና መልእክቴን በዚሁ አስተላልፋለሁ ማለት ነው። መጨረሻ ላይ መናገር እንፈልገው ምናልባት ከዚህም በፊት እዚህ አካባቢ ራዳር እንሰራ ነበር። አሁን ያው ከክረምት ጋር ተያይዞ ሳንሰራ ቀርተናል፣ አንድ ሁለቱን ወር። ከአሁን በኋላ ግን የዚህ አካባቢ በራዳር እይታ ውስጥ እንደሚያልፉ አሽከርካሪዎች አውቀው እዚህ አካባቢ ሲደርሱ ያው አደጋን ከመቀነስ አንጻር ራዳር እንደምንሰራም በዚሁ አጋጣሚ መልእክቴን አስተላልፋለሁ። ያው ተረጋግተው መሄድ የግድ ይላል ማለት ነው። በጣም ጥሩ። ኢንስፔክተር ሽመልስ ከበደ ለሰጡን መረጃ እጅግ በጣም አድርገን እናመሰግናለን። እንግዲህ ውድ ተመልካቾቻችን ኢንስፔክተር የሰጡንን መረጃ በመያዝ ካሰብነው ስፍራ ባሰብነው ሰዓት እንደርስ ዘንድ መረጃዎችን ተግባራዊ እናድርግ እንላለን። አመሰግናለሁ። ሪፖርተራችን ታምሩ ደምሴ አንተንም ኢንስፔክተር ሽመልስንም ከኢምፔሪያል አካባቢ ስላደረሳችሁን መረጃ እጅግ አድርገ እናመሰግናለን። የተሳለጠና መልካም የትራፊክ ፍሰት ይኖር ዘንድ መልካም ምኞታችን ነው። በደህና አምሽ